ቀጣዩ ደግሞ ርዕሰ ጉዳያችን እናልፋለን። የማንችስተር ዩናይትድን ጉዳይ እናንሳ። ያው ትላንትና ጨዋታውን እንግዲህ እንደተከታተል ነው። ማንችስተር ዩናይትድ በጨዋታው ላይ ያሳየው እንቅስቃሴ እንዴት ይገለጻል፣ እንዴት ይገመገማል የሚለው አንደኛው ነገር ሆኖ ግን ደግሞ ከአጨዋወትና ከተጫዋቾች ድካም ከጉዳት ጋርም በተያዘ እንደገና አዳዲስ ነገሮች ያየንበት ነው። በጨዋታው ላይ ከተነሱት ነገሮች መካከል አንደኛው ብሩኖ ፈርናንዴዝ የቅጣት ምት በጣም ቆንጆ ጎል ነው ያስቆጠረው። ግን ከቦታ ጋር በተያያዘ አንዳንድ ጥያቄዎችና አስተያየቶች ሲሰጡበት የነበረ ነው። ለማንኛውም ይህንን ጨዋታ በመግቢያችንም ላይ ለመግለጽ እንደሞከር ነው አርሰናል ወደ ስልሳ ሁለት አካባቢ ስልሳ ስምንት አካባቢ የኳስ ቁጥጥር ነበረው እና በአጠቃላይም ደግሞ የሞከራቸውም ኳሶች በቁጥር ብዛት ሲገለጽም በጣም በርካቶች እንደነበሩ ማንሳት ይቻላል። ግን ከሞከራቸው አጠቃላይ ኳሶች በተጨማሪ በትክክል ወደ ኦን ታርጌት የተመዘገቡ ስድስት ናቸው። አስራ ሰባት የጎል ሙከራን ያደረገው ከአስራ ሰባቱ ስድስቱ ናቸው ኢላማቸውን የጠበቁት ማንችስተር ዩናይትድም እኩል ስድስት ኢላማቸውን የጠበቁ ሙከራዎችን በዚህ ጨዋታ ላይ አስመዝግቧል። ያው የጨዋታው እንቅስቃሴን በተመለከተ ጨዋታውን በመቆጣጠር ረገድ አርሰናል የተሻለ ብልጫ ነበረው ቢባልም፣ ግን ደግሞ ውጤቱን ስንመለከት አንድ ለአንድ በሆናቸው ውጤት መጠናቀቁና አስፈላጊውንም ነገር በማድረግ ረገድ ማንችስተር ዩናይትድ የተሻለ ነበር የሚል አስተያየቶች ሲሰጡ ቆይተዋል ከጨዋታው በኋላ ሩበን አሞሪ ማስተያየት ሲሰጡ ከተናገሩት ነገር መካከል አንደኛው በዚህኛው ጨዋታ ላይ ያደረግነው ነገር ጥሩ ነው። በቃ ማንቸስተር ዩናይትድ ማድረግ ያለበትን እና የሚችለውን ነገር በሙሉ አድርጓል። ግን በዚህ ሁኔታ እየተጫወትን እንቀጥላለን ማለት ግን አይደለም። ሁል ጊዜ ማንቸስተር ዩናይትድ እየተከላከለ ወይንም ደግሞ በቃ መጠነኛ የሚባሉ የጎል ሙከራዎችን እያደረገ ይቀጥላል። ይሄ ነው የእሷ አጫወት ማለት አይቻልም የሆኑ የሆኑ ጨዋታዎች ላይ የምናደርጋቸው ነገሮች ሊኖሩ ይችላሉ። ስለዚህ ከእነዛ ጨዋታዎች መካከል አንደኛው የትናንትና ሆኖ የተገኘ ሲሆን እንደ ትናንትናው አይነት ጨዋታ ላይ ነው። ስለዚህ ያንን እናደርጋለን የሚል ግን ጠልተሸዋል? እኔ አልጠላውትም። ማንችስተር ዩናይትድ እኔ የመጀመሪያው አርባ አምስቱን አልወደድኩትም። በጣም ብልጫት ወስዶበት ነበር ሁለተኛው አርባ ግን አዋቶታል። ዞሮ ዞሮ ያው አሞሪም እንዳለው ነው። ማድረግ የሚፈልገው ነገር ምንድን ነው ማንችስተር ዩናይትድ ነው? በዚህ ጨዋታ ላይ አቻ መውጣት ነው፣ ከዛ ወይ ደግሞ ማሸነፍ ነው ወይንስ ደግሞ የሚሸነፍም ከሆነ እንዴት አይነት ሽንፈት? ከነበሩት የግብ ማግባት እድሎች የማን ናቸው የበለጠ የተሻሉ የነበሩት? እኔ በጣም የሚያሳጋ የነበረው በተለይ በሁለተኛው አርባ አምስት የማንችስተር ዩናይትድ ነው። በጣም በቃ ጥሩ ጥሩ አስደንጋጭ የሚባሉ ሙከራዎችን ያደረገው ማንችስተር ዩናይትድ ነው ብዬ ነው ማስበው። የተወሰኑ ቅያሬዎች ነበሩ ከተለመደውም ውጭ፣ ለምሳሌ ሌንድሎፍ እንዲገባ ጨዋታው ላይ የተደረገበት መንገድ፣ ስለዚህ እነ ካዚሚሮ ኤሪክሰን እንደዚህ እንደዚህ ተጫዋቾችም እና ግን ብዙ የማንችስተር ዩናይትድ ደጋፊዎች ደግሞ አድናቆት የሰጡት ዮሮ ተጎድቶ ወጣ። እንደውም የእሱ ተጎድቶ የወጣበት መንገድ በጣም ያስጨንቅ ነበር፣ ምክንያቱም ራሱ ላይ ይህን የማደንዘዣ ስፕሬ በጣም ነበረ ሲጠቀም የነበረው። እኔ ሳይ ሌሎች ተጫዋቾች ጎርተው የህክምና ባለሙያዎች ወደ ሜዳ ሲገቡ እሱ ደግሞ ራሱን በዛ መንገድ ለመርዳትና ለማከም ጥረት ያደርግ ነበረ የመጀመሪያው አርባ አምስት አዎ ሊጠናቀቅ አካባቢ እና ግን በቃ አልቻለም። ስለዚህ ሄቨን ገባ እና የእሱ እንቅስቃሴ በጣም የተወደደ ይመስለኛል። እኔም ደግሞ አንዳንድ የሚያድናቸው ኳሶች አዎ እሺ እና አንዳንድ የሚያድናቸው ኳሶች በመከላከል መስመር ላይ የሚሰራቸው ነገሮች፣ ውሳኔዎቹ በጣም በጣም ጥሩ ነበሩ። በጣም ታዳጊ ተጫዋች ነው። ገና ነው ግን ወደፊት ትልቅ ተስፋ ያለው ተጫዋች መሆኑን እንዲሁም ልምድ ካላቸው ተጫዋቾችን በላይ ጨዋታው ላይ ትልቅ ፍላጎት ያሳየ ተጫዋች ሆኖ ነው ያየ ነው። ተረጋግቶ፣ ነርቨስነስ የለውም። አዎ እና ደጋፊዎች እንዲያግዟቸው እንዲደግፉ በደንብ ይጠይቅ ነበረ እና ያለቀላቸው የሚመስሉ ኳሶችንም ደግሞ ያድን ነበረ እና ደግሞ ካለ ጥፋት በቃ ንጹህ ኳስዋን ብቻ የሚጠቀምበትን መንገድ በጣም እንድታደንቀው የሚያደርግ ነው። እና እነዚህ እነዚህ ነገሮች የታዩበት ነበሩ። ስለዚህ ማንቸስተር ዩናይትድ የሚፈልገውን ነገር አግኝተዋል ብዬ ነው ማስበው። ያው የአሞሪ ማስተያየትም ደግሞ የሚደግፈው ይህንን ስለሆነ ለዩናይትድ መጥፎ ውጤት አይደለም። በተለይ መጥፎ ውጤት የማያደርገው አርሰናል ፒኤስቪን ያሸነፈበት መንገድ ነበር እና ከዛ ቀጥሎ የመጣ ጨዋታ ነው እና በቃ የሆነ ብዙ የጎል ነገሮች እናያለን የሚል አስተያየቶች ከጨዋታው በፊት ሲሰጡ ስለነበረ ያም ወደ እውነት ያልተቀየረበት ጨዋታ ነው እና ለማንችስተር ዩናይትድ ጥሩ ጨዋታ ነበረ ብዬ ነው ማስበው። ምናልባት ግን ከብሩኖ ፈርናንዴዝ የቅጣት ምት ጋራ በተያያዘ ከቦታ ጋራ በተያያዘ የተወሰኑ ነገሮችን ብንጨምርበት አሪፍ ይመስለኛል። ሁለት ነገሮች ናቸው እዚህ ላይ ጎልተው የወጡት። አንደኛው ዴቪድ ራያ ስህተት ሰርተዋል ነው ፖዚሽኒንግ ላይ አሸፈን አይደል፣ ጥራት ሰርቶ አርሰናል ተጫዋቾች። ስለዚህ እነሱ እንዲከልሉለት ያደረገው ቦታ እና እሱ የተገኘበት ቦታ ለብሩኖ ፈርናንዴዝ ያንን ቅጣት ምት መቶ ጎል ለማስቆጠር እንዳይከብደው አደረገ ነው። በጣም ወደ ቀኙ በጣም ተጠግቶ ነው ጎሉን አጥብቦ የነበረው። በግራ በኩል ሲመጣ ከዛዛ ሊሸፍነው አይችልም። ስለዚህ የዴቪድ ራያ የፖዚሽኒንግ ስህተት በጣም ጎልቶ የወጣበት በጣም የተተቸበት ነው ትክክል አይደለም በሚል ሁለተኛው ነገር ግን የአርሰናል ተጫዋቾች ያው ጋርናቾ ላይ ነው አለ ጥፋቱ የጠፋው እንትና መታው ኳሱን እ ኦናና ኦናና በረጅም የመታውን ኳስ በቀጥታ በመልሶ ማጥቃት ለማጥቃት ጎል ለማስቆጠር ጥረት ሲደረግ ጥፋት ተፈጽሞ ነው ቅጣት ምት የተሰጠው፣ አሌያንድሮ ጋርናቾ ላይ በተሰራ ጥፋት፣ አሌያንድሮ ጋርናቾ ላይ በተሰራ ጥፋት። ያ ቅጣት ምት ሲሰጥ ብዙ ጊዜ ዳኞች ቅጣት ምቱ የሚመታበትን ቦታ በስፕሬ ያሰምራሉ አይደል ምልክት ያደርጋሉ። ያ ምልክት ከተደረገበት በኋላ ወደ ዘጠኝ ሜትር አካባቢ ነው የሚርቁት። ዘጠኝ ሜትር ርቀው አጥር መስራት አለባቸው ለመከላከል። ግብ ጠባቂያቸው በሚሰጣቸው አቅጣጫ መሰረት እንደዚህ ሸፍኑልኝ፣ እንደዚህ ሸፍኑልኝ፣ እንደዚህ ምናምን ይላል። በኋላ ጋሪ ኔቭል እኮ ነው ይህንን ሁሉ ነገር ያወጣው በነገራችን ላይ እስካይ ለስካይ ስፖርትስ አይደለም የሚሰራው እሱ። ጋሪ ኔቭል ምን አለ ራቁብኝ አርሰናል ተጫዋቾች አለ አጥር ሲሰሩ ቅጣት ምቱ ከሚመታበት ቦታ እነሱ በዴቪድ ራያ በተሰጣቸው አቋቋም መሰረት አጥር ሰርተው ለመከላከል የሚያደርጉት ነገር ራቀበት ለኩልኝ አለ። እሱ ነው ነገራችን በአይኑ ሲያየው ለኩልኝ አለ ከተመታ እሱ ጎል ካገባ በኋላ እና ሲለካ አንድ ሜትር ከምናምን ርቀዋል የአርሰናል ተጫዋቾች መቆም ከነበረባቸው በቃ በያርድ ከሆነ ለምሳሌ ቴን ያርድ ነው መቆም የነበረባቸው እነሱ የራቁት 11 ነጥብ ሁለት ያርድ ነው። አስር ያርድ መራቅ የነበረባቸውን አስራ አንድ ነጥብ ሁለት ያርድ ማለት አንድ ነጥብ ሁለት ተጨማሪ ያርድ ርቀዋል። ይሄ ማለት ቅጣት ምቱን የሚመታው ተጫዋች መቶ ጎል ለማስቆጠር እንዳይከብደው ያደርጋል ማለት ነው አላጠበቡበትም። እነሱ በተባለው ቦታ ላይ በርቀት ከሚመታው ኳስ ዘጠኝ ሜትር ብቻ ርቀው ቢሆን ኖሮ የብሩኖ ፈርናንዴዝ ጎል የማስቆጠር እድል ሊያንስ ይችላል አያስቆጥርም አይደል ግን ተፈትኖ ማስቆጠራላት ትንሽ ቸገር ብሎ ማስቆጠራል የበለጠ ምቾት ለሱ ሰጠው በደንብ ነው የሰጠው በደንብ ነው የሰጠው አሁን ለምን ይሄ ሆነ ማንም የሚያውቀው የለ ዳኛው ጋ ነው ወይ ጥፋቱ ዳኛው ሺህ ጊዜ ቢሳሳት የአርሰናል ተጫዋቾችስ እንዴ አረ በጣም ራቅን አይሉም እንደ ቀላል እኮ አይደለም። ሳምሬ ዋን ፖይንት ቱ ያርድ ማለት በጣም ሜትር ከሀምሳ አካባቢ በውሽ በቃ መቆም። አንዳንድ አይታችሁም ከሆነ አጥር ለመከላከል አጥር የሚሰሩ ተጫዋቾች፣ ተደርድረው የሚቆሙ ተጫዋቾች ቀስ እያሉ በእግራቸው ይጠጋሉ። ዳኛው ካሳመሩም በኋላ አስተውላችሁ ታውቃላችሁ። ቀስ እያሉ በዘዴ ቀስ እያሉ ይጠጋሉ። ያ ማለት በእነሱና በሚመታው ኳስ መካከል ያለውን ርቀት ያጠቡታል፣ ከዘጠኝ ሜትርም እንዲያንስ ያደርጋሉ። በጠበበ ቁጥር የሚመታው ተጫዋች መጥቶ በእነሱ አናት ላይ አሳልፎ ጎል የማስቆጠር እድሉ ስለሚቀንስ በዘዴ ጠጋጠጋ ይላሉ እና መቺው ተጫዋች ነው ኮምፕሌን የሚያደረገው ርቀቱን አስጠብቅልኝ ይላል። አንዳንዴ ደግሞ መቼ ተጫዋች እራሱ ኳሷን ትንሽ ወደ ኋላ እርቀቱን ሲፈልገው ቅጣት ምቱን ምትመታ እዚህ ቦታ ነው ስትይ ወደፊት አታስጠጊም እንጂ ወደኋላ መሳብ ከቻልሽ ያንን ርቀት ከፈለገ ሊያደርግ ይችላል። እንደዚ አይነት ዘዴዎችንም ይጠቀማል። ግን አሁን እያልን ያለ ነው ተጫዋቾቹ ተደርድረው ቆሙ፣ ያ ስህተት ተሰራ፣ ወደ ሜትር ሃምሳ ይበልጥ ርቀው ቆሙ እና ዳኛው ላይ ኮምፕሌን ያረጋ አንድም ያርሰናል ተጫዋችል በጣም አራከን እኮ ያለ የለም ተመቿ ገደገደ ወስዶ ይሄ በጣም አነጋጋሪ ሆነ። አየው ቴሌቪዥን ላይ ቆሞ ነው እንግዲህ አሁን ተጫውቶ ማለፍ ጥቅሙ ነው እኮ ኧረ ራቁብኝ ያለው ግን፣ ጋሪ ተጫውቶ ስላለፈ ሴንስ አርገው ከዛ በኋላ ነው በእነሱ ይሄ ስክሪን ላይ የሚለኩት ነገር የለም ሲለኩት አስራ አንድ ነጥብ ሁለት ያርድ ነው። እና እንዲህ ተብሎ በጣም ትልቅ ትኩረት ሳበ። በጣም በጣም በጣም ሳበና እንደዛ ነው። በጣም ልክ ጨዋታውም ላይ እየተደረገም በነበረበት ጊዜ አንዳንድ ጥያቄዎች ነበሩ ግን ከጨዋታው በኋላ ትልቁ የመነጋገሪያ ርዕሰ ጉዳይ ይሄ ሆነ እና እንደነዚህ አይነት አስተያየቶች ብዙ ጊዜ እንዳልከው የእግር ኳስ ተጫዋች ሆኖ ማለፍ የበለጠ ነገሩን እንድትረዳ ያደርግሃል። አሁን ሌሎች ሰዎች እንዲሁ በቀላሉ ገብረስላሴ በሩጫ ላይ እንደሚያየው ማለት ነው። ይሄ ነገር አዟዟር ምናምን እንደሚለው ገና ቀድሞ ስጋቱን እንደሚናገረው ልክም ከሆነ ይሄ ነገር ጥሩ ነው እንደሚለው፣ እዚህም ጨዋታ ላይ ከተመለከትናቸው በጣም አነጋጋሪ ጉዳዮች መካከል አንደኛው ይሄ ይመስለኛል እና ይሄ ነገር መሆኑ እንዳልከው ለብሩኖ ፈርናንዴዝ ደግሞ የበለጠ ተመቸው። አንዳንድ አስተያየቶች ግን የብሩኖ ፈርናንዴዝን በቃ ጎል ዝም ብሎ መቀበል ነው እንፈልገው በጣም ቆንጆ ጎል ስለሆነ የሚያምር ጎል ስለሆነ ጥሩ የእሱ አፈጻጸሙ በጣም ቆንጆ ነው። ግን በአፈጻጸሙ ላይ እንደነዚህ ያሉ አድቫንቴጆችን አግኝቷል አልረዳውም ማለት ግን አይቻልም አይደል፣ በደንብ የረዳው ምክንያቱም ርቀቱ እንዳልከው በጣም ሰፊ ሁኔታን የፈጠራልሽ በቃ ዘጠኝ ሜትር መራቅ ሲገባቸው አስር ነጥብ አምስት ሜትር ራቁ፣ ሜትር ከሀምሳ ጨመሩ ብለሽ ውሰጂ፣ ቀላል አይደለም። እሺ ስለዚህ ትልቁ መነጋገሪያ ርዕሰ ጉዳይ ይሄ ነው ነበረው። በቃ አሁን ይሄ መነጋገሪያ ነው ራሱ ነው የቻለ። ግን እዚሁ ላይ ግን ብሩኖ ፈርናንዴዝን እኔ ትንሽ አድነቀ ነው ብናልፍ በጣም ደስ ይለኛል። ማለት ትክክልም ነው ብዬ ነው የማምነው። እኔ አሁን ባለፈውም አንድ ፕሮግራም ሰራ ነው አደለ፣ እሱም ፕሮግራም ያለ ብሩኖ ፈርናንዴዝ ማንችስተር ዩናይትድ የት ጋር ነበር ሊሆን የሚችለው የሚል ነገር እኮ አነሳናል። ትዘላለች ስ ይለኛል በተወሰነ መንገድ አንስተነዋል። በቃ ያ ነው የቀጠለው፣ ለኔ ያ ነው የቀጠለው። ትላንትና እሱ ያገባው ጎል ማንቸስተር ዩናይትድ ከዛም በኋላ ማግባት ይችል ነበረ። ከዛም በኋላ ማንቸስተር ዩናይትድ ጎል መጨመር የሚችልበት ነገር ነበረው። አንደኛው ዴቪድ ራያ ያዳ ነው የሆነ ኳስ ስዚ ልሻል ገጨና በእግሩ ከዛ ዘላ ልታልፍ ስትል እንደገና ዛ ላይ ደግሞ ዴቪድ ራያን ምናምን ታደንቅያለች። ግን አሁን በዘንድሮ የውድድር አመት እንግዲህ ይህንኛውን ወሬ ስናወራ ማንቸስተር ዩናይትድ የሚገኝበትን እውነት ከግምቱ እስካላስገባችሁ በስተቀረ ብሩኖ ፈርናንዴዝን ለማድነቅ የሚደረገውን ጥረት ዋጋ ያሳጠዋል። ማንቸስተር ዩናይትድ በዘንድሮ የውድድር ዓመት በጣም ተቸግሯል። በጣም ተፈትኗል። በጣም በተቸገረው ማንቸስተር ዩናይትድ እንደ ቡድን ብዙ ችግሮች አሉበት በምንለው ማንቸስተር ዩናይትድ ውስጥ እየተጫወተ ይሄ ማለት ምን ማለት ነው? በሌላ አነጋገር በቡድን ጓደኞቹ ሌሎች ጠንካራ ቡድን ውስጥ የሚጫወቱ ተጫዋቾች ከቡድን ጓደኞቻቸው የሚያገኙትን አይነት እገዛ ሳያገኝ ማለት ነው ብሩኖ ፈርናንዴስ። መሐመድ ሳላህ እኮ ጎበዝ ነው። የመሐመድ ሳላህ ጉብዝና ውስጥ የሌሎች የሊቨርፑል ተጫዋቾች ኮንትሪቢሽንም ሂውጅ ነው። እገሌ የሚባል የአርሰናል ተጫዋች ብትጠሪ እነዚህ ይሄ ልጅ አሪፍ የውድድር ዓመት እያሳለፈ ነው፣ እነንትና ደግሞ ከጎኑ አብረው የሚጫወቱ መሆናቸው ረድቶታል እንደምንለው አይነት እድል ለብሩኖ ፈርናንዴዝ የለም። ምክንያቱም ኮሌክቲቭሊ ማንቸስተር ዩናይትድ በጣም በጣም በጣም የተቸገረበት በጣም በጣም በጣም አስቸጋሪ የውድድር ዓመት ያሳለፈበት ነው። እንደዛም ሆኖ ሰባት የፕሪሚየር ሊግ ጎል አግብተዋል። እንደዛም ሆኖ ሰባት ለጎል የሚሆን አሲስት ሰጥቷል። ይሄ ማለት ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ጥቂት ጎል ባገባበት የውድድር ዓመት ውስጥ አስራ አራቱን ጎል ላይ ኢንቮልቭመንት አለው፣ ተሳትፎ አለው በማግባትና አሲስት በማድረግ ማንቸስተር ዩናይትድንና የማንቸስተር ዩናይትድን ድክመት ሳንረሳ በዚህ ዲቪዥን ካሉት በተለያዩ ጠንካራ ቡድኖችም ከሚጫወቱት ከተጫዋቾች ከሁሉም ስንት ሰው እንደሚበልጥ ታውቃለሽ አስራ ሁለት ሰው ብቻ ነው የሚበልጥ እነሱ እንደ ቡድን እኔ የምረዳው ይሄ ግን ለእኔ መውነት ለመለች ብቻውን ማለት ይችላል ጠንካራ የቡድን ጓደኞች አሉሽ የሆነ ሸክም የሚያቀሉልሽ የቡድን ጓደኞች አሉሽ ያንቺን ያህል ኮንሲስተንት የሆነ ሰርቪስ የሚሰጡ ተጫዋቾች ምናምን አሉ ያ በጎደለበት ቡድን ውስጥ አስራ አራት የጎል ኮንትሪቢዩሽን እና አስራ ሁለት ተጫዋቾች ብቻ ነው ከዚህ የተሻለ ማድረግ የቻሉት የሚለው እውነት ብሩኖ ፈርናንዴዝን እና ማንቸስተር ዩናይትድ በሱ እያገኘ ያለውን አገልግሎት እንድንረዳም እንድናከብርም የሚያደርግ ነው ብዬ አምናለሁ ነ እኔ እንደዛ ነው የማምነው ገባሽ አይ በጣም እንጂ ብሩኖ ፈርናንዴዝን ጉዳይ በተመለከተ ባለፈው ሮይኪን አስተያየት ሰጥቶ ብዙ ነገር ነበር የተባለ እና ወደኋላ መለስ ብለን ብሩኖ ፈርናንዴዝ ምንድን ነው እያደረገ ያለው በተለይ እንዲህ በሆነው ማንቸስተር ዩናይትድ ላይ ብለን ስናስብ የእሱን አስተዋጽኦ የበለጠ ከፍ እንድናደርገው፣ እንድናምነው፣ እንድናመሰግነው የሚያደርጉ ነገሮች ሜዳ ላይ እያደርጋሉ ብዬ ነው የምማስበው እና ደግሞ ልክ እንደ ትላንትና አይነት ትልልቅ ጨዋታዎች ሲመጡ እነዛ ጨዋታዎች ለብቻው ተሸክሙ አሁን ትላንትና ጎሉን ያስቆጠረው እሱ ነው ስናነሳ እንደነበረው አንደኛ በጣም ቆንጆ ጎል ነው ያስቆጠረው፣ ሁለተኛ ማንቸስተር ዩናይትድን መሪ ያደረገ ጎል ነው ያስቆጠረው። ከዛ በኋላ በማንቸስተር ዩናይትድ በኩል መደረግ ያለባቸው ሙከራዎች በሙሉ ተደርገዋል። ማንቸስተር ዩናይትድ እንዲህ ባለ መንገድ ነው መጫወት የምፈልገው ብሎ እስካመነበት ድረስ ማለት ነው፣ ግን ጎሎች የሉም አልመጡም። ስለዚህ ማንቸስተር ዩናይትድ አርሰናል ያቻነቷን ጎል አስቆጥሮ ባይሆን ኖሮ የሚያሸንፍበትን እንደገና ደግሞ አርሰናልም ጎል አስቆጥሮ ቢሆን ኖሮ አቻ እንዳለቀው አቻ ያደረገበትንም ውጤት እንዲያስመዘግብ ያደረገው ብሩኖ ፈርናንዴዝ ነው እና በትልልቅ ጨዋታዎችም ላይ ማንነቱን በደንብ አድርጎ የሚያሳይ ሰሞኑን ቴሪ ዳንኤል ኦንሬ የተናገረውን አንድ ነገር እያየው ነበር። እሱ የሚለው ሊግ ለማሸነፍ የአንድ ቡድን እድል የሚሰፋው በየትኛው ጉብዝናው ነው የሚለው ብቻውን መታየት የለበትም። ነው በጣም የወደድኩት ሀሳብ ስለሆነ ነው እና ብሩኖ ፈርናንዴዝን ለማጉላት የብሩኖ ፈርናንዴዝን ሌላ ጥንካሬ ለማንሳት ስለሚረዳ ነው። ሄነሪ የሚለው ምንድን ነው አንድ ቡድን ከሌላ ቡድን የተሻለ ዋንጫ ነው የማሸነፍ እድል እንዲኖረው ኳስ እግራቸው ስር ሲገባ ያላቸው ጉብዝና ጠቃሚ ነው፣ አስፈላጊ በትራንዚሽን ወይም ፈጣን የሆነ ሽግግር እና በትራንዚሽን ላይ ያላቸው ኳሊቲም ወሳኝ ነው። ኦፍ ዘ ቦል ወይም ኳስ እግራቸው ስር በሌለ ጊዜ የሚያደርጉት ነገርም የዛ ነው ያህል በጣም ጠቃሚና አስፈላጊ ነው ያለ እግር ኳስ ውስጥ ያንድን ቡድን ጠንካራ መሆን ወይም ጠንካራ አለመሆን ለመገምገም የምንጠቀምባቸውን ሀሳቦች አነሳ። ሄነሪ ነው ይሄንን የሚለው ለእኔ ግን ይላል፣ አንድ ቡድን ከሌላኛው ቡድን ይልቅ ሊጉን የማሸነፍ የተሻለ እድል የሚኖረው እነዚህ ጉብዝናዎች ስላሉት ብቻ አይደለም። ያ ቡድን ምን ያህል ተጫዋቾቹ በየጌሙ አቬለብል የሆኑለታል የሚለው ለእኔ ይገዛኛል አለ። አንዱ በአርሰናልና በሊቨርፑል መካከል ያለው ልዩነት እሱን ዘንድሮ፣ ሊቨርፑል አብዛኞቹ ተጫዋቾች አቬለብል ናቸው፣ በአብዛኛው ሲዝን ነው የምልሽ። አሁን ተስፋ እስከተቆረጠበት ጊዜ ድረስ ዋንጫ ለማንሳት በሚደረግ ፉክክር ተስፋ እስከተቆረጠበት ጊዜ ድረስ ሊቨርፑል በተጫዋቾች ጉዳት ብዙ ሲታመስ አናውቅም። አርሰናል ደግሞ አቬለብል አልሆኑለት። ስለዚህ አሁን ሄንሪ እንደሚለው በዛ የምናምን ከሆነ እኔ በጣም ስላመንኩ እኔ ትክክል ነው ብዬ ስለማምን ምን ያህል አቬለብል ናቸው ተጫዋቾች? ምን ያህል በየጨዋታው ተጫዋቾች ዝግጁ ሆነው ታገኛቸዋለ? አልተጎዱም ማለት ነው። ሳይጎዱ ምን ያህል ታገኛቸዋለ የሚለው ወሳኝ ስለሆነ ያንን የምንቀበል ከሆነ በየጨዋታው ላይ እውነቴን ነው የምነግርሽ ሳሚ፣ በኤፌ ካፑም፣ በፕሪሚየር ሊጉም፣ በካራባው ካፑም፣ በዩሮፓ ሊጉም፣ በምኑም ላይ ብሩኖ ፈርናንዴዝ ይዘ ዘንድሮ እኮ አይደለም

ይሄ የራሱ ችሎታ ነው። ይሄ ራሱ ስኪል ነው። አገርም የሚያስገኝሽን ነገር ይዘሽ መገኝ መጠበቅ በሁሌ ቤስት ኢለቨን ውስጥ የሚገቡ ተጫዋቾች የቻልሽውን ያህል ቁጥር ያላቸው የመጀመሪያ የአሰልጣኙ ምርጫ የሆኑ ተጫዋቾች ሁሌም በየጨዋታው ላይ መጫወት በሚችሉበት ሁኔታ ላይ ከተገኙልሽ እሱ ችሎታ ነው ነው የሚለው ብሩኖ ፈርናንዴዝ። ይሄ ችሎታ ነው። ሁልጊዜ አቨለብል ነው ታገኘዋለህ ሁልጊዜ። በዛ ላይ ደግሞ አይታክቴ ነው። አዎ፣ በዛ ላይ ደግሞ ከተወሰኑ ጨዋታዎች በቀር ያ የወረደ አቋም የሚያሳይበት ጨዋታ ራሱ ብዙ አይደለም። የለም እንደዛ በጣም ጥሩ እንቅስቃሴ የሚያደርጉ ደካማ እንቅስቃሴ ያረገባቸው ጥቂት ጨዋታዎች ሊኖሩ ይችላሉ። የተሳሳታቸው ስህተቶች ሊኖሩ ይችላሉ። እንዴት ሳተው የምትይው ኳስ ምናምን ሊኖረው ይችላሉ። ብሩ ነው ሰው ስለሆነ እንደዛ አይነት ነገሮች ያጋጥሙታል። ከጥረት ውጭ ሆኖ አግኝተሹ ታውቂያለሽ? ብሩኖ ፈርናንዴዝ ከመልፋት ውጭ ሆኖ አግኝ የሚችለውን ለመ ከማድረግ እንዴ ይሄ ማንቸስተር ዩናይትድ እኮ በብዙ ሰዎች ተስፋ ለማድረግ የሚቸገሩበት እኮ ነው። ብሩኖ ፈርናንዴዝ ሌላ ቦታ ላይ ብሄድ ኮንፈርትብሊ የሆነ ነገር ሊያሸንፍ እኮ ይችላል። እኔ እያገናዘበ ሁሉ አይመስለኝም ስለመሄድ ስለመሄድ ስለመውጣት ሳይሆን በማንቸስተር ዩናይትድ ቤት ውስጥ ለውጥ ለማምጣት 100 ፐርሰንት ኮሚትድ የሆነ ሰው ጥራ ብትይኝ ብሩኖ ፈርናንዴዝን ነው የምልሽ። እድሜውን ጭምር እየሰጠን ያለነው ዘመኑን ጭምር፣ ጉብዝናውን ጭምር ነው እየሰጠ ያለው ለማንቸስተር ዩናይትድ ሃንድረድ ፐርሰንት በየጨዋታው ላይ ኮሚቴድ ሆኖ በየጨዋታው ላይ ባለፈውም እኮ ስናነሳ ነበረ አ ተኝተው ስብሰባ የሚያልፋቸውን ተጫዋቾች እኮ የሚያወድስ ሰው እኮ አለ ብሩኖ፣ ማነው ማርከስ ራሽፎርድ መሰጠት የለበትም ምናምን የሚልሽ ማለት ነው። እንደ ደግሞ ብሩኖ ፈርናንዴዝን እንተሌልሽ የሚሞክር የሚያጣጥል ማለት ነው እያገናዘብ አይደለም፣ በቃ ይህንን እንዴት ብዬ ልገልጸው ይችላል? እያገናዘብ አይደለም ከማንቸስተር ዩናይትድ ይልቅ ማን እንትን አይሻለኝ ሆን እንትን ይሄጄ ኮንፈርትብሊ ሊግ ማሸነፍ አልችልም ስለማይፈለግ ነው ብሩኖ ፈርናንዴዝ ብሩኖ ፈርናንዴዝን የማይፈልጋለ አለ የለም እኮ በጣም ብዙ ክለቦች ብሩኖ ፈርናንዴዝ የእነሱ ተጫዋች እንዲሆን ይፈልጋሉ። ብሩኖ ፈርናንዴዝ የሚፈልገው የማንቸስተር ዩናይትድ ሆኖ መቀጠል ስለሆነ ብቻ ሃንድረድ ፐርሰንት ለማንቸስተር ዩናይትድ መሻሻል የሚችለውን በሙሉ እያደረገ ያለ ከዚህ አንጻር ብዙ ክፍተት ማላይበት የሰራቸውን ስህተቶች እንዲህ ቢያደርገው አይሻልም ነበር ወይ የምንላቸውን አስተያየቶች ትተን እንድናስበው የሚያስገድደን የጥረት ችግር አይቼበት ስለማላቅ ነው። ብሩኖ ፈርናንዴዝ አይጥርም የሚል ካለ ከሶ ጋር መነጋገር እና መወያየት ይቻላል። 2010